በጣም የሚያሳዝን ነገር ተፈጥሯል ማለት ነው። አምራን እንግዲህ በዚህ መልኩ አረፋ ደፍቃ ነበረ። በዚህ ምክንያት እንቁ የመሰለች ልጅ አምራን ሞታለች ማለት ነው። እንግዲህ አምራን የሞተችበት ምክንያት ያው መርዝ ነገር ጠጥታ ነው። በረኪና አይ ቲንክ በረኪና ነው አይደለ? አዎ በረኪና ጠጥታ ነው። በረኪና የጠጣችበት ምክንያት ደግሞ ናሆም ነው። ናሆም ጋ እንግዲህ ከአንዴም በላይ ቤቱ እየተመላለሰች ነበረ ሻንጣዋን ይዛ እሱም ቤተሰቦቹም ከዚህ ይጂ ምን አይነቷ ናት እያሉ ሲያጣጥሏት ነበር። በነገራችን ላይ የናሆም አባትና እናት ስለ አምራን እንግዲህ አምራን በጣም ራሷን ለውጣ የሂውማን ሄር የሰውን ጸጉር ጥላ የራሷን ጸጉር አድርጋ በጣም ተውባ ምን ብላ አምሮባት ነበረ ለምሳ የመጀመሪያ ትውውቅ ይዟት የሄደ ወደ ቤት ያመኑ፣ ግን አባቱና እናቱ ተጠራጥረዋታል። እኔ በጣም ነው የገረመኝ እንዴት እንደተጠራጠሯት። ምንም ነው ኮማ ታስነቃው ማለት የውጭ ልጅ መሆኗ አታስታውቅም የቤት ልጅ ነው ምትመስለው። ነገር ግን እናትየው ማለትም ወይዘሮ ዝናሽ እንዳየቻት ነበረ እች ተራ ሴት ናት ያለችው። እናም እንግዲህ አምራን ወይዘሮ ዝናሽ እንዳለችው ተራ ሴት ሆና ተገኝታለች ማለት ነው፣ በእነሱ ዘንድ። ምክንያቱ ደግሞ ሰላይ ልኮ አቶ ለይኩን ሰላይ ልኮ ነው እንግዲህ ስለ አምራን ቅሌት የደረሰው ቪዲዮ አምራን እንግዲህ በናሆም በላዩ ላይ ነው መጥፎ ነገር ያደረገችው፣ ማለትም ከኤርሚያስ ጋር ሪሌሽንሽፕ የጀመረችው ከናሆም ጋር ከሆነች በኋላ ነው። እኔ ምለው ከናሆም ምናጥታ ነው ከኤርሚ ጋር የጀመረችው የሚለው ቤተሰቦች እየጥያቄው ለእናንተ ይሁንና፣ እናንተ ሀሳብ አስተያየታችሁን ጸሀፉ። ዞሮ ዞሮ ግን እሷ ኤርሚን እንዳየችው ነው ያፈቀረችው እንደተናገረችው ከሆነ አሁን ላይ እናም እንግዲህ ኤርሚያስን ከልብሽ ነበረ ያፈቀርሽው የመሰለኝ ናሆምን ሲላት ጊዜ ፍቅር ማኮ በአንተ ቀረ እድሜ ለአንተ ፍቅር እንዳይዘኝ ከዚህ በኋላ ራሴን ለገንዘብና ለገንዘብ እንድኖር ብቻ ወስኝ አለው ብላው ነበር ለ ኤርሚያስ እናም እንግዲህ ከቅጽበት ይህን ያደረገችበት ምክንያቱ ምንድን ነው ሲባል፣ ናሆም አይንሽን ላፈር ስላላት ነው። ቤት እከራይልሻለሁ ያለው ሰውዬ በኋላ ላይ ግን ቤት እንደማይከራይላት ሁላ በጣም ብዙ ነገር ሲናገራት ራሷን ወደ ማጥፋት ደረጃ ደርሳለች ማለት ነው። ይህ በእውነቱ በጣም የሚያሳዝን ነገር ነው። እንግዲህ አቶ ለይኩን አይደለም ለልጁ ልጅ ማለትም አምራን ወረዲ ነብሰ ጡርነች፣ እሱም ከናሆም ነው። ስለዚህ አቶ ለይኩን አያት ሊሆን ነው ማለት አይደለ? እንኳን ለአያት ለሚሆነው እንኳን ለልጁ ልጅናት ቀርቶና እኮ ለእነ ኑሐሚን ያው በእርግጥ ጓደኛም ትልቅ ነገር ነው። ለጓደኛው በስጋ ለማይገናኘው ግን ለጓደኛው እንኳን ቤት ሊገዛ እየተነሳ ነው አቶ ለይኩን ማለት ነው። እና አቶ ለይኩን እከራይልሻለሁ ብሏት ነበረ። ልክ አሁን ለእነ ኑሐሚን እኮ እከራይላችኋለሁ፣ ነገር ግን የሚሸጥ ስለሆነ ቤቱ እገዛላችኋለሁ እኔ እኮ መኩራራት አልወድም እንጂ ገንዘብ አልቸገረኝም ገንዘቤ እኮ ተዘርቶ የማያልቅ ነው ብሏል እና ተዘርቶ የማያልቅ ገንዘብ ያለው ሰውዬ አማቷ ሆኖ ሳለ ለምን በዚህ ልክ እንዴ? ለምን ምን ጎሏት ነው? አምራን ምን አጥታ ነው? ምን ነግቷት ነው የሚለው የሁላችንም ጥያቄ ሆኖ ሳለ አምራን ግን በዚህ መልክ እንግዲህ ራሷን በማጥፋቷ በጣም ነው ያዘነው። ናሆም ልቤ ተሰበረ በጣም አዘንኩኝ እያለ ይገኛል። ናሆም ተይ ቢላትም እሷ ግን አልተውም በማለት ነው እንግዲህ ራሷን ወደ ማጥፋት ደረጃ የደረሰችው ማለት ነው። ኤርሚያስ በጣም ነው ያዘነው፣ ምክንያቱም ኤርሚያስ ከአምራን በጣም በዛ ያለ ገንዘብ በመቀበል እንግዲህ ምን አድርጓል? መኪና ገዝቷል። መኪና ብቻ አይደለም መኪና ብቻ ሳይሆንም እንግዲህ ኑሃሜንን እና አባቷንም በአምራን ብር ማለትም አምራን ከነና አሁን በምታመጣው ብር ነበር ሲያስተዳድራቸው የነበረው። እኔ በጣም የገረመኝ ነገር የኑሃሜን አባት ነው። የኑሃሜን አባት በጣም ነው የገረመኝ። ማለትም ኑሃሜን እኮ ከኤርሚ ጋ የቀረበችበት ምክንያት አባትየው ነው አይደል እንዴ? ከመምጣቷ አባትየው የማይደረግ ነገር ነው ያደረገው። የማይሰራ ስራ ሰርቶ ጓደኛ እዚ ጋ ሆለ ማለት ብዙ አይነት ጓደኞች አሉ። እንደው በዚህ እንኳን እንደው በዚህ ድራማ እንኳን ያየነው ሁለት አይነት ጓደኞች አሉ። አንድ መጥፎ፣ አንድ ጥሩ። እንግዲህ አቶ ለይኩን በጣም ደስ የሚል ሰው በጣም ፈጣሪ የባረከው ገንዘቡንም ለተቸገሩ ሰዎች አሁን ኑሐሚንና አባቷን ችሏል። በዛ ላይ ደግሞ የወይዘሮ ገነትንም ቤት ተከራይቶ አስቀምጧታል። ኤደንም እነሱ ጋነች። ብቻ በቃ በጣም ደግ ሰው ነው ማን አቶ ለይኩን። በጣም የሚገርመው ግን የአቶ ተሰማ ጓደኛ ልክ እንደ አቶ ለይኩን ስራ ድሮ አብሮት ሲሰራ የነበረ ቅርብ ጓደኛው ግን ምን አድርጎታል? የአራጣ ብር አበድሮ መቀመቅ ውስጥ ከቶታል ማለት ነው። እና ኑሐሚን ምንድን ነው ያጠፋችው? የኑሐሚን አባት ምንም እንኳን አሁን ላይ ይቅርታ ቢያደርግላትም በመጀመሪያም ሲጀመር ልትወቀስ አይገባም። ምክንያቱ ከተባለ ፍቅር በልምድ ይመጣል ማለት፣ በመለማመድ አንድ ሰውና አንድ ሰው ሲለማመዱ ፍቅር ይስተጋባል። ስለዚህ ኑሐሚን ደግሞ አባቷን የምታሳክምበት ገንዘብ አልነበራትም። ታሙ እንኳን እኮ አክም ቤቱ ነው እነ ገነት አይኑን ላፈር ሲሉ ኤርሚያስ ነው ሂዶ ብሩን ከፍሎ ይዞት የመጣው ብቻ ብዙ ብዙ ነገር ባለውለታዋ ነው በውለታ አስሮ ብቻ ሳይሆን ፍቅርንም ሰጥቶ እሷም ደግሞ ፍቅሩን ወኬ ብላ ተቀብላ ተፋቀሩ ያው ማለት ባይሆን እንኳን እሷ መጠንቀቅ ነበረባት በዚህ ሰዓት ወዲያው እንደተገናኙ ከዛ ወዲያው መሆን አልነበረበትም የሚለው ነው ምንም አታውቅም እች ልጅ ልጅ ናት ገና ስለዚህ ኑሐሚንን ለምን እንደዚህ ያደረግሽ ብሎ አይንሽን ለአፈር ብሏት ነበረ። እሷም እንግዲህ የሚወደኝ አባቴ እንደዚህ ከጠለኝ ምንም ማድረግ አልችልም ብላ ነው የሀገር ኪኒና ሰብስባ ይሄንን አንዴ ቅሜ ሞታለሁ ብላ ተነስታ የነበረው። በጣም ደስ የሚለው ነገር ግን ዳግም መጣ። ዳግም መጥቶ አትርፏታል ማለት ነው። ዳግም ማለት የወይዘሮ ዝናሽ ልጅ ማለትም ከአቶ ለይኩን ያልተወለደ ማለት ነው። እንግዲህ ችናት ወይዘሮ ዝናሽ አሁን ሲታዩ ናሀም እና ዳግም ብዙ የሚለያዩ አይደሉም፣ በእድሜ ማለት ነው። ስለዚህ ከላዩ ላይ ይሁን እንደዛ ብቻ እሱን ወደፊት የምንመለከተው በኔክስት ቪዲዮ ሚሽላችሁ የምመጣ ይሆናል። ነገር ግን ወይዘሮ ዝናሽ በጣም ስትቆራራ ነበረ ማለት ነው ኑሀሜንን ባለየቱ ምናምን እያለች ጸያፍ ስድብ ስትሳደብ ነበረ እና በጣም ደስ የሚለው የእሷን ሚስጥር እንግዲህ የምታቀው ኑሐሚን እና ኑሐሚን ብቻ ነች። እኔ በጣም ያዘንኩት ግን በእውነት ማለት ነው፣ በቃ በሄደችበት ኑሐሚን በሄደችበት ቦታ ሁሉ እየተከተለች የምታጠምዳት ኤደን ኤደን አሁን ለአምራን የማይነገር ማለትም የኑሐሜንን እርግዝና እርግዝናና እርግዝና ኮ ምንም ማለት እየቆየ የሚታይ በወድም የሚገፋ ነው። ከመናገር ምናለ ታርፋ ብትቀመጥ፣ መታየቱ ኳ አይቀርም ነበረ። ነገር ግን ኑሐሜንን መበቀል ስለምትፈልግ ኤደን ሂዳ ለወይዘሮ ዝናሽ ተናገረች። መመርመሪያውንም አሳየች። ይሄ ብቻ አይደለም፣ ብር ስለሰጠቻት ብቻ ለአምራንም ተናገረች። እንግዲህ በዚህ ሊያሳቅቋት እንደ ነሱ ሳቤና እንደ ነሱ ቅድ ደግሞ ከዚህ ቤት ለማስወጣት ነበረ። እናም አምራን ኤርሚያስንም ያገኘችው ኑሐሚን እዛ ቤት ወጣችሁ ወይ? እኔ ግን አባትየው አስተያየቱ አላማረኝም። እስካሁን ምንም ነገር ስላላለ ድጋሜ ደግሞ ለልጅ ያጋባታለሁ እንዳይል እንጂ አያፍርም እኮ ያነ ሰው እያለች ነበር ማለት ነው። አላለም ግን አሁን ላይ አቶ ላይ ጉን ላጋባ አላለም ግን በቃ ኑሐሚንን ያጋጥማል። ልጅ አንቺ እኮ ተታለሽ ነው በፍቅር የኛ የቱ አለች እንዴ ብሎ አለች አደል እንዴ ብሎ ለወይዘሮ ዝናሽ ምን ነው የአንቺ ቱ አሁን በዚህ ሰዓት የት ናት? ማለትም ኤሚንን ኤሚን፣ እንግዲህ አገር ለሀገር እየዞረች ነው። የአንቺቱ እኮ ስትፈልግ ሶስት ቀን አድራ፣ ስትፈልግ አራት ቀን አድራ፣ ስትፈልግ አምሽታ ስዘላደን እንደምትውለው ኑሐሚን ግን እስኪ እዚ ቤት ከመጣች ጀምሮ አንገቷን ደፍታ ስራዋን ነው የምትሰራው። ምን አደረገች? ምን አጠፋች? ቆይ ምን አርጊ ነው የምትያት? ብሏታል ማለት ነው እንግዲህ ወይዘሮ ዝናሽ ትልቅ ሚስጥር ትልቅ ማለትም ከትዳሯ ውጪ ወልዳ ነው ደሞ ሄዳ ብቻ አይደለም ወልዳ ያለች ሴትዮ ኑሐሚን ላይ ግን እስቲል ራሷ ጭንቅላቷ ላይ አትወርድም፣ ማለት ነው። እናም እንግዲህ አቶ ለይኩን አይዟችሁ፣ በቃ እኔ ቤት ተከራይ ይችላችኋሉ፣ እዛ ሄዳችሁ ትቀመጣላችሁ ብሎ አረጋግቷቸዋል። ኑሐሚንን እና አባቷን ከታረቁ በኋላ ማለት ነው። እንግዲህ ኑሀሜን እና አባቷ እንዲታረቁ ምክንያት የሆነውም አቶ ለይኩን ነው። እንግዲህ አቶ ለይኩን አቶ ተሰማ ስለ ልጁ አይኗን አላፈር ማየት አልፈልግም ሲል ጊዜ አቶ ለይኩን ያልተደወለ ስልክ አንስቶ የት ናት ኑሀሜን ወንዶች ጋር እንዴት ምናምን ብሎ እንግዲህ አውቆ ለአባቷ ምን ሆነች ልጄ? ብሎ ወይኔ አፈር ልብላ እኔ እኮ ከልቤ አልነበረም የትሄደችብኝ ብሎ ማለት ነው። ከዛ በኋላ ኑሐሚንም መጣች። ኑሐሚን የሄደችው በእርግጥ ራሷን ልታጠፋ ነበረ። በተለይ ዳግም ባይደርስ ራሷን ታጠፋ ነበር። እና እንግዲህ ዳግም እና ሷ እየተጨቃጨቁ ነበረ። አንተ ደግሞ ማነህና ነው ለምንድን ነው ክኔናውን የምትጩ የምትለኝ? አንተ ማን ነ ብላው ሳለ ነው እንግዲህ ኤርሚያስ የመጣው። ኤርሚያስም ከመጣ በኋላ እየተፈጠረው ነገር ኑሐሚ ኑሐሚ ኑሐሚን እያላት ነበረ በጣም እየጠራት ነበረና በተለይ በጣም የሚገርመው አስተያየቱ ምናምን ሁላ ደስ አይልም። በነገራችን ላይ የወይዘሮ ዝናሽ ልጅ ዳግም ማለት ነው። እንግዲህ ዳግም ወደ ቤት እየመጣ እንደሆነ ለወይዘሮ ዝናሽ ነግሮ አስደንግጧታል። እየመጣው ነው ባይሆንም ነግርሽ፣ ምሳ ሰዓት ከእናቴ ጋብሬ እናቴ እያጎረስሽኝ ስለምበላ አስቀድሜ ልንገርሽ ስመጣ እንዳትደነግጭ ብዬ ነው ብሎ አፍጥጦ ልጇ ቤት ድረስ መጥቷል። እናም እንግዲህ የጓደኛ ልጅ ነው በያቸው ዞሮ ዞሮ እኔ እንደሆነ እየመጣሁኝ ነው ብሏታለኝ። እናም በጣም ነው የሚያሳፈረው፣ ግን እውነት ለመናገር እና በጣም እታናደደኝ እኔ እውነት ለመናገር ኤደን ናት። ኤደን እንግዲህ ኑሐሚን በሄደችበት እየሄደች በጣም ነው ኑሐሚንን ለማጥቃት የምትሮጠው። ኖሮች አሳስብ እኔ በጣም ነው የሚገርመኝ እንደዚህ አይነት ቤተሰብ አለ ለካ ላለው በጣም እና በጣም እቅዷና ለማውላ በጣም የምታሳዝን ሴት ናትኝ፣ በጣም ማለት ነው። በእውነት በጣም ኤደን ኤደን እንግዲህ ለወይዘሮ ዝናሽ ቀኝ እጅ ነኝ እንዳለችው ከወይዘሮ ዝናሽ ስርስር እያለች ኑሃሜንን ለመጨቆን ቆርጣ ተነስታለች ማለት ነው። ናሆምንም እንግዲህ ኑሃሜን እኮ ምጥቦ ልጅ ናት፣ ኑሃሜን እኮ እንደዚህ ናት እያለች ለናሆምም በጣም ነው የምታቆራቁሰው ማለት ነው ኤደን ግን ምንም ነው የማይሳካላት። ምክንያቱም ኖሃሜን በጣም ነው የምትወደደው። እኔ የአቶ ለይኩን እሳቤና ግንዛቤ በጣም ነው እያስደመመኝ ማለት እንግዲህ፣ አቶ ለይኩን ልጄ፣ አንቺ እኮ ተታለሽ ነው በፍቅር ሰበብ አታሉሽ ነው እንጂ እንደዚህ አይነት እንደዚህ አይነት ልጅ እንዳሎች ታስታውቂያለሽ ብሏታል ማለት ነው። እናም በጣም ነው ያዘን ነው በእውነቱ ማለት ነው በአምራን መሞት አምራን መሞት አልነበረባትም። ግን እንግዲህ የሰው ክፋቱ እንደዚህ ነው። እስከ ክፋቷ በመሄዷ ነው እንጂ መቼ የሚቀር ሰው የለም። እና አምራን ሞታለች ተብሏል ማለት ነው። በጣም ነው እያዘን ነው። እናንተስ ቤተሰቦችዬ የምንተሰማችሁ ሀሳብ አስተያየታችሁን ኮሜንት መስጫ ላይ ያስቀምጡልኝ። በቀጣዩን ክፍል በቀጣይ ይዤ የምመጣ ይሆናል። ለአሁን ይሄን ይመስል ነበረ። ሰላማችሁ ይብዛልኝ። በያላችሁበት ላይክ፣ ሰብስክራይብ ማረጋችሁን አትርሱ። ቤተሰብ ያሉ ናችሁ። ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ቀጣዩን እንግዲህ ነገ ደግሞ ይዤላችሁ የምመጣ ይሆናል። ለዛሬ ይሄን ይመስል ነበር። ተወዳጆች ባይ ባይ።